ብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም በክንዳችን እናፈርሳቸዋለን አሉ ጠቅላይ ሚኒስትር አብይ አህመድ። በትንሹ በአራት ጎረቤቶቻቸው የኢትዮጵያ ሉዓላዊነት ያስደፈሩት የብልጽግናው ፕሬዝደንት ዋና ተግባራችን ሉዓላዊነትና ብሔራዊ ጥቅምን ማስከበር ነው ሲሉም ተደምጧል። በዝርዝር እንመለከተዋለን። የፋኖ ኃይሎች በአማራ ክልል ርዕሰ መዲና ባህር ዳር መኮድ ላይ ጥቃት ማድረሳቸውን ገለጹም። ሌትናንት ጄኔራል መሀመድ ተሰማ ደግሞ የፋኖ ኃይሎችን አንኮታኩተን ስጋት እንዳይሆኑ አድርገናል፣ አሁን እያጸዳናቸው ነው ሲሉ ተሰምቷል። በአማራ ክልል በተለያዩ ስፍራዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸውም፣ ታደምጡታላችሁም። ጄኔራሉ በትግራይ በቀጣይ 100 ቀናት አሳካዋለሁ ያሉትን እቅድ አሳውቋል። ህወሓት በበኩሉ ትግሉ መልኩን ቀይሯል፣ ህዝቡ መታገስ የማይችልበት ደረጃ ላይ ደርሷል ሲል ገልጿል። ይህንንም ይዘናል። የሀገሪቱ ሐኪሞች ጠቅላይ ሚኒስትሩን ጨምሮ ደብዳቤ ላኩ። እስከ ግንቦት 3 ድረስ የጊዜ ገደብ ያስቀመጠው ደብዳቤ ማስጠንቀቂያንም ያዘለ ነው። ትሰሙታላችሁም ዓለም አቀፉ ተቋም ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ባለስልጣናት የሚፈጽሙትና የሚያስፈጽሙት እንግድያ እየካዱ ነው። ዓለም ኢትዮጵያን እንደ ሱዳን፣ ሚያንማር፣ ዩክሬን ካሉ ከፍተኛ ሰብአዊ ቀውስ ካለባቸው ሀገራት ተርታ መድቧታል። ሌላኛው መረጃችን ነው። ዶናልድ ትራምፕ ያጋሩት ምስል እያነጋገረ ነው። ትራምፕ ራሳቸውን እንደ ካቶሊክ ጳጳስ አድርጎ የሚያሳይ የኤአይ ምስል ማጋራታቸውም ተቃውሞን አስነስቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በክንዳችን እናፈርሳችኋለን አሉ ጠቅላይ ሚኒስትር ዐቢይ አህመድ። በትንሹ በአራት ጎረቤቶቻቸው የኢትዮጵያ ሉዓላዊነት ያስደፈሩት የብልጽግናው ፕሬዚደንት ዋና ተግባራችን ሉዓላዊነትና ብሔራዊ ጥቅምን ማስከበር ነው ሲሉም ተደምጧል። ጠቅላይ ሚኒስትሩ በተለያዩ መድረኮች፣ በተለይም የጸጥታ ተቋማት መርሃ ግብሮች ላይ በሚገኙባቸው አጋጣሚዎች ጠላት ብለው የሚፈርጇቸውን የውስጥና የውጭ አካላትን ዛቻዎችን ሲያሰሙባቸው ነው የሚታወቁት። ሸለፈታሞች፣ ደናቁርት፣ አረሞች፣ የናጡት ነጋሹ ወዘት የሚሏቸው ኢትዮጵያውያንን ስለማጥፋትም ደጋግመው ተናግሯል። ዛሬ ደግሞ በፌዴራል ፖሊስ ክብረ በዓል ላይ ተገኝተው ጎረቤቶች ጋር የተያዘ መልእክት ነው ያስተላለፉት። 130 ሚሊዮን ህዝብንን ያሉት አብይ ጠላቶች ያሏቸውን አካላትን እኛን ሊበትኑን ይፈልጋሉ ሲሉ አንስተው በክንዳችን እናፈርሳቸዋለን የሚለውን ማክለውበታል። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። በተለመደው መንገድ በክንዳችን ይፈርሳሉ እኛ ጸንተን እኖራለን። ብሔራዊ ጥቅምን ማስከበርና ሉዓላዊነትን መጠበቅ ቀዳሚ ተልዕኳቸው ስለመሆኑ ዐቢይ ንግግር ያደረጉት በጎረቤቶች የኢትዮጵያ ሉዓላዊ ግዛቶችን አስረክበው ነው። ደቡብ ሱዳንና ሱዳን እንደዚሁም ኤርትራ ግዛት ቆርሰው ሲወስዱም፣ ጅቡቲ የድሮን ኬንያ ደግሞ የአየር ጥቃቶችን በኢትዮጵያ ግዛቶች ውስጥ ፈጽመዋል። የሆኖ ሆኖ ጠቅላይ ሚኒስትሩ ዛሬ በመስቀል አደባባይ ንግግራቸውን በአጭሩ እንዲቋጩ ያደረጋቸው ጠንካራ ዝናብ ትኩረትን ሳበ ነበር። የብልጽግናው ፕሬዚደንት ታዲያ ይህንን ዝናብ መለኮታዊ ትርጉም ሰጥተው ሲያቀርቡ መደመጣቸው ማነጋገሩ አልቀረም። ፈጣሪ በዚህ በዓል ዝናብን ከሰማይ ያቀረበልን የሰራዊታችንን ዘመናዊነት ለማሳየት ድምቀትም ሊሰጠን ነው በማለት ዘመናዊ ወታደር መሆኑን ለማረጋገጥ ከሰማይ የቀረበልን ዝናብ በዝናብ እንደማንበገር፣ በፀሐይ እንደማንበገር የበለጠ ውበት፣ የበለጠ ድምቀት ዝናቡ ስለሰጠው ፈጣሪያችንን እናመሰግናለን። ፖለቲካን ከመለኮታዊ ጉዳይ ጋር እያስተሳሰሩ ማቅረብ መለያቸው የሆኑት ጠቅላይ ሚኒስትር አብይ አህመድ ከዝናብ ጋር በተያዘ ከዚህ በፊት ያደረጉት ንግግርም የሚዘነጋ አይደለም። ወደ ስልጣን የመጡበትን ዕለት አንደኛ ዓመት በሚሊኒየም አዳራሽ ሲያከብሩም ዛሬ አዲስ አበባ ላይ ዝናብ እንዲዘንብ የሆነው የኔን በዓለ ሲመት ለማብሰር ነው ሲሉ ተሰምተው ነበርና የዛሬው ዝናብ የአንደኛውን ዓመት ድል አብሳሪ ሆኖ ለአዲስ አበባዎች የተረጋገጠ መሆኑን ስለማ በርግ ጠቅላይ ሚኒስትሩ ከዚህኛው የ2011ዱ ንግግራቸው በኋላ ባሉ አንዳንድ መድረኮች ላይም በሀገሪቱ የተለያዩ አካባቢዎች ላይ ዝናብ ስለማዝነባቸው ተናግሮ ነበር። የፋኖ ኃይሎች በባህር ዳር መኮር ጥቃት ማድረሳቸውን ገለጹ። ሌትናንት ጄኔራል ማሐመድ ተሰማ ደግሞ የፋኖ ኃይሎችን አንኮታኩተን ስጋት እንዳይሆኑ አድርገናል፣ አሁን እያጸዳናቸው ናቸው ነው ሲሉ ተደምጧል። በአማራ ክልል በተለያዩ ስፍራዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ሰሞነኛው የብልጽግና አመራሮችም ይሁን የወታደራዊ አዛዦች ንግግር የህግ ማስከበር ዘመቻ የሚሉት የእርስ በርስ ጦርነቱ ይቀጥላል የሚል ነው። እንዳሉት በተለያዩ አካባቢዎች በሌሊትም ቀን ምስምሪቶችን በመስጠት ጠፍተዋል፣ እየተለቀሙ ነው ሲሏቸው የነበሩ ኃይሎች ጋር ጥምር ጦር የሚሉትን ኃይል በማዝመት እየተዋጉ ናቸው። በምስራቅ ጎጃም እነማየ ዲማ ጊዮርጊስ ዙሪያ ባሉ የተለያዩ አካባቢዎች ለሰዓታት የነበረው የትናንቱ ውጊያ በቀዳሚነት የሚጠቀስ ነው። የደረሰው ሰብአዊና ቁሳዊ ጉዳት በውል ባይታወቅም በከባድ መሳሪያ ጭምር የታገዘ ስለመሆኑ ግን ተሰምቷል። ከዚህ ጋር በተያያዘ የፋኖ ኃይሎች በባህር ዳር መኮድ ካምፕ ላይም ሌሊት ጥቃት ማድረሳቸውን ይፋ አድርገዋል። ይህ ጥቃት ያስከተለው ጉዳትም እንዲሁ ያልተገለጸ ሲሆን የፋኖ ኃይሎችን ጥቃት ተከትሎ ግን የመከላከያ ሰራዊቱ የከባድ መሳሪያ አጻፋ ሲሰጥ መስማታቸውን የአካባቢው ነዋሪዎች ገልጿል። መተማ በፌደራል ፖሊስ አባላት ካምፕ ላይ የፋኖ ኃይሎች በሰሜን ጎሎ ርጌሳ አካባቢ ደግሞ የመከላከያ ሰራዊቱ በከባድ መሳሪያ ያደረሷቸው ጥቃቶች ስለመኖራቸው የተገለጹም። ከነዚህ ጥቃቶችና ውጊያዎች ጎን ለጎን የክልሉ አመራሮች በተለያዩ ቦታዎች የጥፋት እጆችና መዘዙ የሚል መልእክት አዘጋጅ ሰባዎችን እያካሄዱ ናቸው። በክልሉ ከፕሮፓጋንዳና የመሳሪያ ውጊያው ባሻገር ወታደራዊ ምልመላና የግዳጅ አፈሳውም ቀጥሏል። በበርሸረ ቆየ ወታደራዊ አመራሮች ስልጠናን ማጠናቀቃቸውን የገለጹት የመስራቅ ዕዝ አዛዥ ሌትናንት ጀነራል መሐመድ ተሰማም ንግግራቸው በፋኖ ኃይሎች ላይ ያተኮረ ሆኗል። የሀገርን ሉዓላዊነት ማስከበር የቻለ ሰራዊት አለን ያሉት ለጊዜው ቆይቶ ጽንፈኛዎች የሚሏቸው የፋኖ ኃይሎችን ግን አንቆታኮት ናቸው፣ ከስጋት አወረድ ናቸው፣ በጫካ የተደበቁ አደረግ ናቸው፣ ወዘተ ግን ብለዋል። በጽንፈኛው ላይ በወሰድነው እርምጃ የጠላትን አቅም በማንኮታኮት ክልሉን የማስቀጠል ትልቅ ድል አስመዝግበናል። አሁን ላይ በየሸጥና ጫካ ተወሽቀው ያሉ ርዝራዦችን በማጽዳት ላይ እንገኛለን። ጄኔራሉ በሶማሊያ የሰላም ማስከበር ተልእኮ ላይ የነበረ ሰራዊታቸውን ጨምረው በአማራ ክልል አዝምተው አሁን ከስጋትነት አውርደናቸዋል ያሉት ንግግር አለቃቸው ፊልድ ማርሻል ብርሃኑ ጁላ ከአንድ ዓመት ከስምንት ወር በፊት አድርገውት እንደነበር ግልብ ይሏል እሳቸው በጫካና በሸጥ የሚችሉ ከለኩ ካሏቸው ኃይሎች ጋር ትናንት ባህር ዳር የሚገኘው መኮድ ዙሪያም የከባድ መሳሪያ ምልልስ ላይ እንደነበሩም የሚታወቅ ነው እናም የክልሉ የእርስ በእርስ ጦርነት የራስን ዜጋ በማንኮታኮትና በማሽመድ የሽመድመድ ፕሮፓጋንዳም ዘላቂ መፍትሄ አይመጣለትምና ሁነኛ ፖለቲካዊ ምላሽ ይፈለግ ዘንድ የሚቀርበው ጥያቄ ከፍ ብሎ የሚሰማውም ለዚህ ነው። ጄኔራሉ በትግራይ ክልል በቀጣይ አንድ መቶ ቀናት አሳኳሉ ያሉትን እቅድ አሳውቀዋል። ህወሓት በበኩሉ ትግሉ መልኩን ቀይሯል፣ ህዝቡ መታገስ የማይችልበት ደረጃ ላይ ደርሷል ሲል ገልጿል። ከሰሞኑ ከ አንድ ሺ ሶስት መቶ ይልቃሉ ያላቸው የድርጅቱ መካከለኛና ከፍተኛ አመራሮችን ስብሰባ ሲያካሄድ መቆየቱ የሚታወቅ ነው። በየጊዜው መግለጫ እያወጣ የቀጠለው የህወሓት ጽህፈት ቤት ትናንትም ሁለት የተለያዩ መግለጫዎችን አሰራጅቷል። አንደኛው ላለፉት ቀናት ሲካሄድ የቆየውን የአመራሮቹን ስብሰባ ተከትሎ የተላለፉ አስር የአቋም መግለጫ ነጥቦችን ያካተተበት ነው። ከፕሪቶሪያው ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሜ ለመመዝገብ የሚያደርገው ተደጋጋሚ ሙከራን እናወግዛለን የሚለውን በዚህ መልእክት ላይ ሰፍሯል። ምርጫ ቦርድ ፓርቲውን ለመሰረዝ ያስቀመጠው ቀነ ገደብ ቀናት እንደቀሩትም ይታወቃል። የህወሓት አመራሪዎች ስብሰባ የአቋም መግለጫ ሌላኛው ክፍል ደግሞ የፌደራል መንግስቱ ለስምምነቱ ትግበራ ቁርጠኛ አይደለም የሚል ነው። አደራዳሪዎችም ትጥቅ ፍቱ ከማለት ውጭም ስምምነቱ ሙሉ በሙሉ እንዲተገበር ያሳዩት ዝግጁነት ውስን ነው ሲል ያስቀምጣል። በዚህ ምክንያት በመጠለያ ጣቢያዎች በስደትና ወራሪ ወራሪ ባላቸው አካላት ስር ያለው የትግራይ ህዝብ በበሽታና በሞት እየተሰቃየ ይገኛል ህዝቡ ነዚህን ችግሮች መታገስ የማይችልበት ደረጃ ላይ ደርሰዋል ሲልም ነው ይፋ ያደረገው። መግለጫው በአቶ ጌታቸው ረዳ አስተዳደር የተመሰረተው የጊዜያዊ ምክር ቤቱን የህዝብን ህገ መንግስታዊ ስልጣን የሚጥስ ህዝብን ያላሳተፈ ትልቅ የግልጽነት ችግር ያለበት በገዢ ኃይል በህዝባችን የተጫነ ነው በሚልም ወንጅሎታል። ትግሉ መልኩን ቀይረ እንጂ አሁንም የህዝቡ ችግሮች እንደቀጠሉ ናቸው የሚለው ድርጅቱ በሌላኛው መግለጫው ላይ ደግሞ የፌዴራል መንግስቱም የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችና ሰፋሪዎችን በአስቸኳይ እንዲያስወጣ ሰላ የሚል ጥያቄ አቅርቧል። የትግራይ ህዝብ አሁንም የህልውና ትግል ውስጥ ይገኛል ያለው ድርጅቱም ጌታቸው ረዳ የሚመሩት ሌላኛው ቡድን ለትግራይ ህዝብ ህልውና ጠንቅ ከሆኑ ኃይሎች ጋር በማበር የህዝቡን አቅም በማዳከም ላይ ይገኛል የሚል ክስም አስቀምጧል። ይህ እንዲህ እንዳለ እስካሁን ፕሬዚደንትነታቸውን በተመለከተ ደብዳቤ ያልደረሳቸው ጄኔራል ታደሰ ወረደም የአንድ መቶ ቀናት እቅዳቸውን ይፋ አድርጓል። በዚህ የእቅድ ዝርዝራቸው ላይ በቀዳሚነት የተቀመጠው ተፈናቃዮችን ወደ መኖሪያቸው መመለስና የ በፊት ወደ የሰላም ስምምነት ሙሉ በሙሉ እንዲተገበር ማድረግ የሚለው ነው። በቀጣይነት በሁሉም የክልሉ አካባቢዎች መረጋጋትን ማስፈን፣ አስተዳድሩን አካታች ማድረግ፣ ለስራ ምቹ ሁኔታን መፍጠር፣ የህዝብን ቅሬታ ሰምቶ መፍትሄ ማምጣትና ሁለት ጫፍ የረገጠውን የክልሉን ፖለቲካ መጠገን የሚሉትም ይገኝበታል። እንዲሁም የክልሉን ህሉናና ደህንነት በሚወስኑ አጀንዳዎች ላይ መግባባትን ለመፍጠር የሚያስችል ህዝባዊ ኮንፈረንስ ማካሄድ፣ የተከፋፈለውን ዲያስፖራ ማቀራረብ፣ በክልሉ የሰፈነው ሌብነት ዝርፊያናው ወንጀል ለመከላከል መስራት ችግሮችን በሰላማዊ መንገድ መፍታትና የክልሉን ኢኮኖሚ ለማሳደግና ኢንቨስትመንት ለማስፋፋት ከፌዴራል መንግስት ተቋማት ጋር በቅርበት መስራት የሚሉትም ተካቷል። ዓለም አቀፉ ተቋሚ ኢትዮጵያ ባለስልጣናት የሚፈጽሙትን ግድያ እየካዱ ነው። ዓለም ኢትዮጵያ እንደ ማይናማርና ዩክሬን ካሉ ከፍተኛ ሰብአዊ ቀውስ ካለባቸው ሀገራት ተርታምናትም ብሏል። የብልጽግናው አውሮፕላን ውስጥ ተሳፍሮ የሚገኙት የብልጽግናው ሰዎች በአማራ ክልል አንድም ሰላማዊ ዜጋ ገድለን አናውቅም ሲሉ ነው የሰነበቱት። አገዛዙ ይህንን የሚያስብለው ደግሞ ከአማራ ክልል በሾማቸው አገልጋዮቹ በኩል ነው። ኮሎኔል ጌትነት አዳና ይህንን ሲናገሩ ተሰምቷል። ኮሚሽነር ዘላለም መንግስትም እንደዚሁ በሬ ወለደ ተረት ተረቶችን በማንሳት ህዝብ ተጨፈጨፈ፣ በትምህርት ቤት ህዝብ ተጨፈጨፈ፣ በሃይማኖት ተቋም ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረት ተረት እንጂ የኢትዮጵያ መንግስት የአገር መከላከያ ጀግናው ሰራዊት፣ የክልሉ ጀግና ጸጥታ ኃይል አባላት በህዝብ ላይ በሲቪልያን ላይ አንድም ቀን የዚህ አይነት ጥፋት እሱን ለመከላከል በአንጻሩ መስዋዕትነት እየከፈለ ያለ ሀይል ። አምነስቲ ኢንተርናሽናል ያወጣው ሪፖርት ደግሞ ከፍርድ ቤት ትዕዛዝና ከህግ ውጭ የሚፈጸሙ ግድያዎችን መንግስት እንደሚካሄድ በሚፈጸሙ የመብት ጥሰቶች ላይ እርምጃ ለመውሰድ ያለው ፍላጎትም ዝቅተኛ እንደሆነ የሚገልጽ ነው። ተቋሙ የሀገሮችን የሰብአዊ መብት ቁመና በተመለከተ ከቀናት በፊት ይፋ ባደረገው ሪፖርቱም ኢትዮጵያን በትጥቅ የታገዘ ግጭት ከሚካሄድባቸው በሚሊዮኖች የሚቆጠሩ የሰዎች ህይወትም ከተቃወሰባቸው ኢራቅ፣ ሱዳን፣ ማይናማር፣ ደቡብ ሱዳን፣ ሶሪያና ዩክሬን የመሳሰሉ ሀገሮች ተርታ መድቧታል። አምነስቲ ከሰሞኑ ይፋ ባደረገው ባለ 410 ገጽ ሪፖርቱ የኢትዮጵያው ጠቅላይ ሚኒስትርና መንግስታቸውም በአማራ ክልል በመከላከያ ሰራዊት እየተፈጸሙ ያሉ ከህግና ከፍርድ ውጭ የሚፈጸሙ ግድያዎችን እየካዱ ነው ብሏል። ፍትህ ለማስፈን ተፈጸሙ የሚባሉ ወንጀሎችን ከመካድ ባለፈም መንግስት ትርጉም ያለው እርምጃ ለመውሰዱን አሳውቋል። በሴቶችና ልጃገረዶች ላይ ከሚፈጸም ፆታዊ ጥቃት በተጨማሪም ከግጭት ጋር የተገናኙ ፆታዊ ጥቃቶች እየጨመሩ መሆናቸውን የገለጸው ሪፖርቱ በጅምላ የማሰር ድርጊት መኖሩን፣ ነገር ግን የመንግስት አካላት በቁጥጥር ስር የሚያውሏቸውን ዜጎችን በ48 ሰዓታት ውስጥ ፍርድ ቤት እንደማያቀርቡም ይህ በኢትዮጵያ ህግ ላይ ቢደነገግም ተግባራዊ እንዳላደረጉትም ጠቅሷል። በአማራ ክልል ዓለም አቀፍ የሰብአዊ መብቶችና የሰብአዊ አገልግሎት ህጎች እየተጣሱ መሆናቸውንም ድርጅቱ አብራርቷል። ወደ ሌሎች ሀገራት የተጓዙ የመብት ተሟጋሾችም የኢትዮጵያ መንግስት ባለስልጣናትና ዲፕሎማቶች ዛቻና ማስፈራሪያ እንደሚያደርሱባቸው በአምነስቲ ሪፖርት ላይ ተካቷል። መንግስት በሰብአዊ መብት ተቆርቋሪ ተቋማት ተሰንዶ የሚቀርቡ የመብት ጥሰት ወንጀሎችን እንደሚያጣጥል፣ የመንግስት ባለስልጣናትም የመናገር ነፃነትና በሰላማዊ መንገድ የመሰባሰብ መብት ላይ ጫና እንደሚያሳድሩ የመብት ተሟጋቾችን ማስፈራራት እንደሚፈጽሙባቸው በአማራ ክልልም ኢንተርኔት ማቋረጥ ላይ እነዚሁ ባለስልጣናት መሳተፋቸውን ሪፖርቱ አንስቷል። በአምነስቲ ሪፖርት ጋዜጠኞች፣ የማህበረሰብ አንቂዎች፣ የመብት ተሟጋቾች፣ አርቲስቶች በኃይል በቁጥጥር ስር እንደሚውሉና የተወሰኑትም ሀገር ለቀው መሰደዳቸውን አመላክቷል። ድርጅቱ ጆርጂያ፣ ሃንጋሪ፣ ኪርጊስታንና ኒካራጓን ጨምሮም የመደራጀት መብት ከተገደበባቸው ከሚገኙባቸው 15 ሀገራት መካከል ኢትዮጵያ አንዷ ናት ብሏል። በመንግስት ኃይሎችና በታጣቂ ኃይሎች የሚፈጸሙ ህገወጥ ጥቃቶችና ግርያዎች ከታዩባቸው ቀዳሚ 11 ሀገራት መካከል ኢትዮጵያም አንዷ ስትሆን በአየር ድብደባና በድሮን የሚፈጸሙ ጥቃቶች በሀገሮች የተፈጸመው የሰብአዊ መብት ጥሰቶችም ኢትዮጵያ ከቀዳሚዎቹ ተርታ ስለመሆኗ በሪፖርቱ ተመላክቷል። የሀገሪቱ ሐኪሞች ጠቅላይ ሚኒስትሩን ጨምሮ ደብዳቤ ላኩ። እስከ ግንቦት ሶስት ድረስ የጊዜ ገደብ ያስቀመጠው ደብዳቤ ማስጠንቀቂያን የሚያዘለ ነው። በእርግጥ የሀገሪቱ የህክምና ባለሙያዎች ብቻ ሳይሆኑም መምህራንና ሌሎችም ሰራተኞች ደሞዛቸውና ኑሯቸው ለየቅል ሆኖ አስቸጋሪ ጊዜን እየገፉ ናቸው። ከዚችም አነስተኛ ገቢያቸው በተለያየ ሰበብ መቆረጡ ሳያንስ በርካታ ቦታዎች ላይ ደግሞ ደሞዛቸውን አሊያም የሰዓት ክፍያቸውን የተከለከሉ ለምን ብለው በመጠየቃቸው የታሰሩ የተደበ የሚደብደቡ ቁጥራቸው ትንሽ አይደለም። የሆነ ሆኖ የሀገሪቱ የህክምና ባለሙያዎች በተደራጀ መንገድ መጠየቅ ጀምሯል። ለጠቅላይ ሚኒስትር አብይ አህመድ፣ ለህዝብ ተወካዮች ምክር ቤት፣ ለጤና ሚኒስትር በሚልም ደብዳቤ ጽፏል። የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋና ከሰዎች በታች ሆነን ኑሯችንን እንድንገፋ ተገደናል ይላል ደብዳቤው። በኢትዮጵያ የሚገኙ የጤና ባለሙያዎች የተለያዩ የመብት ጥያቄዎችን በማንሳት እስከ ግንቦት ሶስት ድረስ ምላሽ እንዲሰጣቸው በማስጠንቀቅም ነው ጤና ሚኒስትር ደብዳቤ የጻፉት በደብዳቤያቸው ሌሎች ሀገራት ጤና ባለሙያዎችን የሚመጥን ካሳና ጥቅማጥቅም እያሰቡ ባለበት ወቅት የኢትዮጵያ መንግስት ግን እኛን ባለሙያዎችን እየበዘበዘ ነው ሲሉ አንስቷል። ከምስራቅ አፍሪካ ሀገራት ተሞክሮ በመውሰድም የደሞዝ ግፍያ በወር 1000 ዶላር እንዲተገበር፣ በዓለም ጤና ድርጅት ምክረ ሀሳብ መሰረትም የስራ ሰዓት 45 ሰዓት በሳምንት እንዲገደብ ጠይቋል። መድኃኒት ላልተገኘላቸው በሽታዎች ራሳቸውን አጋልጠው እየሰሩ በመሆኑም የቤት ኪራይ፣ የተጋላጭነት የማበረታቻ አበል በአስቸኳይ እንዲስተካከልላቸው በስራ ላይ እያሉ በበሽታ ለተጠቁ ባለሙያዎችም ካሳ እንዲከፈልም አሳስበዋል እንደ ማንኛውም የመንግስት ሰራተኛ በመታወቂያቸው ነጻ የትራንስፖርት አገልግሎት ተጠቃሚ እንዲሆኑም የትራንስፖርት አበል እንዲታሰብላቸው ከቀረጥ ነጻ መኪና እንዲያስገቡ እንዲደረግም ነው የጠየቁት የተርፍ ሰዓት ክፍያ በወቅቱ እንዲከፈል ከአመት በላይ ክፍያ በሚያዘገዩ ተቋማት ላይ ማስቸኳይ እርምጃ እንዲወሰድም አመልክተዋል። እንደዚሁም የሰሩበትን ክፍያና የመብት ጥያቄ እንዳያነሱ በማሰር በማሰቃየት፣ በማሸማቀቅና በማስፈራራት ህገወጥ ተግባር የሚፈጽሙ ተቋማት ላይ ምርመራ ተደርጎ እርምጃ እንዲወሰድ ለጤና ባለሙያዎችና ቤተሰቦቻቸውም የነጻ አገልግሎት እንዲኖር ጠይቋል። እነዚህና ሌሎች ጥያቄዎቻቸውን እስከ ግንቦት 3 2017 ድረስ ምላሽ ካላገኙ ግን እርምጃ እን ወስዳለን ሲሉ ነው ያስጠነቀቁት የስራ ማቆም አድማ ደግ ደግሞ አንዱ የእርምጃ አይነት እንደሆነ ከዚህ በፊት መገለጹ የሚታወስ ነው። ዶናልድ ትራምፕ ያጋሩት ምስል እያነጋገረ ነው። ትራምፕ ራሳቸውን እንደ ካቶሊክ ጳጳስ አድርጎ የሚያሳይ የተቀነባበረ ምስልም አጋርተዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸውን ምስል በማህበራዊ ሚዲያ ማጋራታቸውም ከካቶሊክ እምነት ተከታዮች ዘንድም ተቃውሞ አስነስቶባቸዋል። ምስሉ በዋይት ሀውስ ይፋዊ የማህበራዊ ሚዲያዎች የተጋራው የካቶሊክ እምነት ተከታዮች በሊቀ ጳጳስ ፍራንሲስ ሞት ሀዘናቸውን እየገለጹ ባለበት ወቅትና ቀጣዩን ሊቀ ጳጳስ ለመምረጥ በዝግጅት ላይ ያሉ ነው። በኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነቱ ላይ እየቀለዱ ነው ሲል ተቃውሞውን አሰምቷል። ይህ የማህበራዊ ሚዲያ ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱም በኋላ ነው። በእርግ ትራምፕ በካቶሊክ እምነት ላይ እያፌዙ ነው ተብለው የተተቹ የመጀመሪያው የአሜሪካ ፕሬዝደንት አይደሉም ይላል የቢቢሲ ዘገባ። የቀድሞ ፕሬዝደንት ጆ ባይደንም ከአመታት በፊት የጽንስ ማቋረጥን በሚደግፉ ግለ ሰዎች በተዘጋጀ ሰልፍ ላይ የመስቀል ምልክት ሲሰሩ ወይም ሲያማትቡ መታየታቸው ቁጣ አንቀስቅሶ ነበር። የቫቲካን ቃል አቀባይ ትናንት ትራምፕ ስላጋሩት ምስል የቤተ ክርስቲያኗን አቋምን እንደሆነ ተጠይቀው ግን ከመመለስ ተቆጥበዋል ብሏል ዘገባው። ቫቲካን ከሚቀጥለው ሳምንት ረቡ ጀምሮም ቀጣዩ ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል በዝግጅት ላይ ናት። የሆነው ሆኖ ዶናልድ ትራምፕ ይህንን ምስል ማጋራታቸውን ተከትሎ የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታውን ማስገባቱን አሳውቋል። ከቦር ፕሬዚዳንት በዚህ ምስል ላይ ምንም አይነት ጥበብ ወይንም የሚያስቅ ነገር የለም ሲልም ቡድኑ ጽፏል። ተወዳጁ አባታችን ሊቀ ጳጳስ ፍራንሲስ ገና መቅበራችን ነው። እንዲሁም የካቶሊክ የእምነት አባቶች ቀጣዩን ሊቀ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተ ክርስቲያን የጽሞና ጊዜ ሊጀምሩ ነው፣ አያላግጡብን ብሏል በመግለጫው። የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዮ ሬንዚም ዶናል ትራምፕ ምስሉን በማጋራታቸው ኮንነዋቸዋል። ሬንዚ ይህ ምህመኑን የሚያስቆጣም ተቋሙን የሚሰድብ እንደዚሁም የቀይዘመመ ዓለም መሪዎችን በማላገጥ ደስታን እንደሚያገኙ የሚያሳይ ምስል ነው ሲሉ ነው የጻፉት። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።